ልጅክ ወንድ ቢሆን ይሻላል፣ ሴት። ክብር ለእናቶቻችን። እናቴ በጣም ወድሻለሁ። በዚህ አጋጣሚ የሆኑ ሁሉ መከራና ስቃይተሽ ነው ለካ እኔንም ለዚህ ደረጃ ያደረሽኝ ለቁም ነገር የበቃሁት እና በዚህ አጋጣሚ አንቺንም አመሰግናለሁኝ እና በቃ ማለት ለሁሉም እናቶች ክብር ይገባቸዋል። የምሬ ነው ብላችሁ የበኩር ፍቅር አለሜ የልጅነት ልሜ የአንተ አይነት ሰው ነበር የምጠብቀው ኖሬ በጸባየው በውበት ነገር ታድሏል። አሳበናግጀ የለብም ተደ ሰላም ሰላም ሰላም ሰላም ሰላም ሰላም! ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደና ናችሁ ወይ? እኛ በጣም ደና ደና ደና ነን፣ እግዚአብሔር ይመስገን። እንኳን ለዚህ ቀን አደረሳችሁ፣ አደረሰ። በጣም ደስ የሚል ቀን ነው ዛሬ። ለኔ ለየት ያለ ቀን ነው። እንደምታዩት እዚህ ጋ ድባቡ በጣም ያምራል። እንግዲህ ካሜራማን ይታያል፣ አሳያቸው በደንብ በሚያምር ድባብ ላይ እገኛለሁኝ ዛሬም ተመልሼ መጥቻለሁኝ። ተመልሼ ስመጣ እንግዲህ ዛሬ ሩታዬን በድጋሚ ሰርፕራይዝ ላደርጋት ነው። እንግዲህ ሩታዬ ከዚህ በኋላ ሰርፕራይዝ በሰርፕራይዝ ነው የምትሆነው። በቅርቡ ለመቶ ሺህ ሰብስክራይብ የገባችበትንም እናከብርላታለን። የገባችበት አልኩ ያው የምትገባበትን ስለምትገባ ነው። እሺ፣ ለማንኛውም እና እሱንም የምናከብርላት ይሆናል። ሩታዬ በዚህ ሰሞን ሰርፕራይዝ በሰርፕራይዝ እናረጋታለን ማለት ነው ቤተሰቦቼ። በዚህ ሳምንት መልካም ምኞታችሁን ለተመኛችሁልን በሙሉ ከልብ ከልብ እናመሰግናለን። ከኛ በላይ ደስተኛ ሆናችሁ ብዙ ኮሜንቶችን የጻፋችሁልን በሙሉ ከልብ ነው የምናመሰግነው። እግዚአብሔር ያክብርልን፣ የሁላችሁንም እድሜና ጤና ያብዛላችሁ። ላለሁኝ በጣም ደስ ብሎኛል ከምላችሁ በላይ እንግዲህ ለእኔም ደግሞ እግዚአብሔር ትልቅ ስጦታ ስለሰጠኝ በጣም ደስ ብሎኛል። እንግዲህ በገንዘብ የማይገኝ በወርቅ በምን በቃ በምንም አይነት ነገር መግዛት የማንችለውን ነገር እግዚአብሔር ለኛ ሰጥቶናል ማለት ነው። ለዚህ ደግሞ ክብሩን መድኃኔዓለም ይውሰድ እላለሁኝ። አንዳንድ ጊዜ እኛ ስለፈለግን የሚመጣ አይደለም፣ ወይንም እኛ ስላልፈለግን ሄድ የሚቀር ነገር አይደለም። እግዚአብሔር ወዶና ፈቅዶ ከሆነ እንግዲህ ልክ እንደዚሁ ስጦታ ይሰጠናል ማለት ነው። ለእኛ ይህ ስጦታ ስለሰጠን በጣም ደስተኛ ነን። ባልጠበቅ ነው ጊዜ ቢሆንም እንግዲህ ግን ደግሞ ፈጣሪ ይገባቸዋል ብሎ ለእኛ ይህንን ስጦታ ስለሰጠን በጣም ደስ ብሎኛል ማለት ነው። ፋሚሊዎቼ፣ ከስጦታዎች ሁሉ በላይ ትልቁን ስጦታ አሁን ነው ያገኘሁት ማለት ይቻላል። ዛሬ ለየት ያለ ነገር ለሩታዬ ሰርፕራይዝ እናደርጋታለን። ኬክ እንቆርሳለን። እዚህ ጋር እንደምታዩት ድባቡ በጣም ያምራል ምናምን እና እስኪ ሩታዬም ዛሬ ደስተኛ ሆና እንዳያት ስለምፈልግ ይህንን ነገር አዘጋጅቸዋለሁ ማለት ነው። ሌላው ፋሚሊዎች ጾታ ስለማይታወቅ እንግዲህ ከዚህ በኩል ፒንክ አለ፣ ከዚህ በኩል ደግሞ ሰማያዊ አለ። ይህ ማለት ምን ማለት ነው? አላወቅንም ልላችሁ ፈልጌ ነው። እንግዲህ ያወቀን ጊዜ ደግሞ አንዱን አይነት ብቻ ከለር የምንጠቀም ይሆናል ማለት ነው። በጣም ደስ ብሎኛል ግን ምን ልበላችሁ፣ በቃ ይሄ ሁለት ሶስት ቀን ለእኔ ልዩ ቀን ነው፣ የምሬን ስነግራችሁ ማለት ነው። ልዩና በቃ ልዩ ቀን ማለት ነው። እና ሩታዬም በጣም ደስተኛ ሆናለች ከዚህ በፊት ከማይባት በላይ ደስታ እያየሁባት ነው እና እንዲህ ልጅ እንደዚህ ያደርጋል እንዲህ ያልኩኝ ማለት ነው እና በሌሎች ሰዎች የማየው የነበረውን ስሜት አሁን እኔ ላይ ሩታዬ ላይ ማየት ጀምሬ ያለሁኝ እና እዚህ ግቢ የዛሬ ስንት ወር ነው ስንመጣ ማለት ነው እንደዚህ የሚያከብሩ ብዙ ሰዎች ነበሩ እና ግቢው ውስጥ ለእኛም አንድ ቀን እንደዚህ እኮ እናከብራለን እላት ነበር ሩታዬን ማለት ነው እና ለዚህ ቀን ደግሞ በመብቃቴ በጣም ደስ ብሎኛል የተመኘነውን እንግዲህ ስላገኘንም ደስ ብሎኛል ማለት ነው። ፋሚሊዎቼ እንግዲህ ምኞት አይከለከልም ብለን አንዳንድ ጊዜ እንመኛለን፣ እግዚአብሔር ደግሞ ያሳካዋል ማለት ነው እና በዚህ በዚህ በጣም ደስ ብሎኛል ከምላችሁ በላይ ሁላችሁንም ደግሞ ከልብ አመሰግናለሁኝ። ብዙ አስተያየት ሰጥታችሁናል። እንግዲህ ከዚህ በኋላ ጥንቃቄዎችም ያስፈልጋሉ ከሩታዬ ጋር እንግዲህ በጥንቃቄ ዘጠኝ ወሯን እናሳልፋታለን ማለት ነው ፋሚሊዎቼ። እንግዲህ ከዚህ በኋላ ፋሚሊዎቼ ፕራንክ የለ፣ ምን የለ። በቃ ሩታዬን ማስደንገጥ ትንሽ ይከብዳልና ከዚህ በኋላ ፕራንኮችም የሚኖሩ አይመስለኝም፣ ለትንሽ ጊዜ ማለት ነው። በእንደዚሁ የምንቀጥል ነው የሚሆነው። እንግዲህ ይህንን ቪዲዮ ሁላችሁም ስትጀምሩ ላይክ በማድረግ ጀምሩ። ለሩታዬ ቤታ ደግሞ አዲስ ይሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ተቀላቀሉን ሁላችሁም። እንግዲህ በቅርቡ 200 ሺህ ሰብስክራይብ ትገባለች። ሩታዬን ሁላችሁም ሰብስክራይብ አድርጓት። እንግዲህ ሩታዬ አብረን ነው ወደዚህ ግብ መጣ ነው ግን ርቀት ላይ አቁሜያታለሁ መጣሁ ብያት ማለት ነው። እነዚህን ነገሮች የሚያዘጋጁልን ልጆች ነበሩ፣ አዘጋጅተው ነው እየጠበቁን። እንግዲህ ሩታዬን አሁን መምጣት ትችያለሽ እንበላታ ግራ ገብቷታል። አየሩ ምናምን ደስ ይላል። ባይ ዘ ወይ ይሄ ግቢ ማለት ነው ንጹህ ተፈጥሮ ያለበት ግቢ ነውና ከዚህም ዛፍ ነው ከዚህም ዛፍ ነው ደስ የሚል ነፋሻማ አየር ይገኛልና ያ ያ ነገር በጣም ደስ ይላል። አሁን አየችኝ መሰለኝ፣ አሁን አይታኛለች። እና እንግዲህ ሩታዬ እስኪ እዚህ ጋር ቁጭ ብላ የዛሬ አመት ደግሞ ከልጃችን ጋር እዚህ ቦታ ላይ የምንገናኝ ይሆናል እግዚአብሔር ቢፈቅድና ብንኖር። ግን እንዴት አያችሁ፣ ድባቡ ያምራል። እንደዚህ አይነት ቦታ መገኘት በራሱ ደስ ይላል እና አንዳንድ ጊዜ እንደዚህ መምጣት የምሬን እውነት ንጹህ አየር ሆድ ውድቀት ብንመጣ ደስ ይለናል። እና አሁን አሁን ነው እየታወቀኛለው እ እርታይም አምሮባታል በይዘው ብዬሽ፣ ነጭ መልበስ አለብሽ ብያት፣ ልክ እንደኔ ሙሉ ነጭ ነው የለበሰችው ማለት ይቻላል። እና የኔ ፍቅር፣ ዋው አምሮብሻል። ውብ አልሆነችም? በተለይ ከርግዝና በኋላ የምር አምሮብሽ። ከርግዝና ወጥራ ነው። በዛ ላይ ጠጉሯ ረዘ። እርግዝና ላይ ጠጉር ይረዝማል ተባለና ጠጉሯ በጣም አምሮባታል። ተምራለች ብሎብሻል በቃ ትክክለኛ እርጉዝ እርጉዝ ሴት መስለሻል። እና አሁን እንደዚህ ያማረባት ትንሽ የቆየ ሲመጣ ደግሞ እንግዲህ ሲያምር ያምራል። ድባቡን ወደድሽ፣ ወደድኩት። አራ ከቆን ሶልሽ አው ምን ይላል? አው ምን ማለት ነው? እኔ እንጂ ትርጉሙን እንግዲህ ለኮሚታተር እንተዋለን። ግን ትርጉም ያለው ነገር ነው የጻፍኩት ለማንኛውም አይ አልናገረውም። ምሩት ሌላው ያልነገርኩሽ ነገር ምን መሰለሽ? ቁጭ በይና አንዳንድ አንድ ጥያቄዎችም ዛሬ የምጠይቅሽ ይሆናል። የኬክ መቆረሻው መጣል፣ በዚህ ጋ ሰማያዊ ነበር። ሙሉ ሰማያዊ ቢሆን ግን እኔ ቆምኩ ደግሞ በሰማያዊ በኩል ነው። ይገባጭ ወንድ እያስባለኝ አንተ የምፈልገው ወንድ ነኝ፣ እኔ የምፈልገው ሴት መሆኑ ነው እንግዲህ። እንደዛ ወጣኝም እኔ ቆም እንደ ድንገት ሆኖ ሁለታችንም የቆምነው እኔ በዚህ አንቺ በዚህ ነው። እና ከትንሽ ጊዜ በኋላ ወይ እኔ ወደ አንቺ ቆማለሁ ወይ አንቺ ወደ እኔ ትቆሚያለሽ ማለት ነው። አንተ ወደ እኔ እንግዲህ እግዚአብሔር የፈቀደው ይሁን። ለማንኛውም ፋሚሊ ሼ ደስ ያለሽ እንትን ያለሽ አትክልት አምጥቼ ልሻለሁኝ። ፍሩት አለ ኬክ አለ፣ ያምራል። ግን እኛ እራስ ውንዲ ስንታያና ምንም ፋሚሊዎች በጣም ነው የምናምረው፣ ውበቱ ደፍቶብናል። አመሰግናለሁ። እሺ እኔ ፍቅር ግን ምንም። እና እንግዲህ ፋሚሊዎች እንዲህ ውብ ሆነን ወደ እናንተ መተንላቸዋን ማለት ነው። እኔ እንጃ፣ ደስ አለኝ። ዋው ዋው፣ ደስ አለኝ። አምሮል። በጣም ወደድሽው? ግን ኧረ እውነት። እንግዲህ እንድትወጂው ነበር መጀመሪያም ፍላጎቴ። ስለወደድሽው ደስ ብሎኛል። ምን ነው ይሄ ከለር፣ የምን ከለር ነው? ግን የወንድ ነው የሴት አይታወቅም። ወደዛ ዞር አድርገው። የወንድ ነው የሴት የእኛ ከለር። እኔ እንጃ ምን አይነት ከለር ነው? እስኪ ጀምር፣ ከለሩ ቡኒ ንበለው። አዎ በለዚህ ፋሚሊዎች፣ ለማንኛውም የኔ ናሽንጉሊት ይሻልሽ ነበረ። ሩታይ አሁን ኬክ እንቆርስና እንግዲህ ምፈልጊው ነገር እያጎረስኩሽ ምናምን በፊት ትላለህ እ ከኬኩ በፊት ምን ምን ማውራት ነገር ነገር ጥያቄ፣ ገና አመነጭኮ ነው ገና ማለት እንደ ይሄን ፕሮግራም ለማዘጋጀት ምን አነሳሳክ ትላለህ? መጀመሪያ እኔ አላቅም ነበረ። የሆነ እንደዚህ የሆነ ቦታ እንሄዳለን ምናምን አልከኝ፣ ቻፋዝ እንጠብ ያልከኝ ምናምን እኔም እየመሰለኝ ለበስኩኝ። አንተም እየለበስከው ነው፣ እኔም ለምን ከሱ ጋር ማቻላ አላረግም ብዬ እንደዚህ አይነት ቀሚስ ለበስኩኝ እና ስንመጣ በጣም በጣም የሚያምር ቦታ ነው፣ ይዘህኝ የመጣው አመሰግናለሁ። መኪና ውስጥ ቆይ ብሎ ነበር ታውቃላችሁ እንዳላይበት ነው መሰለኝ። እንዳን ትንቀሳቀሽ እዚህ እዚህ ቆይ ብሎኝ፣ እሱ ለካ እዚህ ጋር ነገሮችን እያዘገጃጀ ነው። እዛ ጋር ቁጭ ብለሽ ነበር ሲለበረኝ እዛ ጋር አልኩኝ። ግን አላየሁብህም እኮ እየነካካው ነበር። ግን አንተ ወደዚህ ወደዛ ስትል እያየሁክ ነው። እዚህ ጋር መሆንህን ግን አላየሁኝም። ስለዚህ አይታይም ሲጀመር እየተከልሎ ነበር። አንቺን ደስተኛ ለማድረግ ነው ይሁሉ ነገር ያደረኩት። ብቻ ከዚህ በኋላ ሁሌም ደስተኛ ሆኝልኝ። ምን ተብያለሁኝ? ይከፋዋል። እሷ ስትናድድ እንደዛው፣ ስታለቅስ እንደዛው። ስለዚህ ከዚህ በኋላ የደስታ ምንጫ ብቻ መሆን አለብኝ ማለት ነው። እና አሁን ኬክ የምንቆርስበት ሰዓት ይሆናል ማለት ነው። የሚያጨበጭብ የለም፣ ቸብ ቸብ። እንግዲህ የሚያጨበጭብ የለም ከዚህ በኋላ ራሳችን ሁለታችን ብቻ ነን። በቃ እኛ እኛ ነን። እሺ ደረቅ ነገር ቢስኪ ቀርመሽ አው እንደዛ የሚመከረው ተብዬለሁ። ደረቅ ደረቅ ነገር ቢ አሁን ኬክ ባጎርሳት ፋሚሊ እዚህ እዛ ጋር ሮጣ ልትለውና ከዚህ ሁሉ ፋሚሊዎች። በጣም ግን እርግዝና ላይ ይከብዳል ብዬ ማሰበው ነገር ቦሚት መሰለኛ። አንቺ ቦሚት ለምታረጊ እኔ እሳቀቃለሁ። እግዚአብሔርን ሮጣ በቃ ትንሽ ስትጎርስ ሮጣ ወደዛ፣ እና ለዛ ነው እሺ ኬኩን ያላጎረስኳት። ኬክ ይቅርምሽ እሺ ደረቅ ደረቅ ነገር ነው መብላት ያለብሽ እኮ ደረቅ ደረቅ ነገር ነው መብላት ያለብሽ እና በጣም አስቸጋሪ ነው ምን ከበደ ብትሉኝ እርግዝናዋ ላይ ይሄ ቦሚት የሚያረጋት ነገር በጣም ቻሌንጅ የሆነው በጣም ይከብዳል ምን ልበላችሁ ብቻ እግዚአብሔር በሰላም ያሳለፋት እቺ ወርና ወራቶች እንጂ በጣም ቻሌንጅ ነው ሌላ ይከብዳል የሚባለው ምንድነው እስኪ እርግዝና ላይ ቶሎ በይ እርግዝና ላይ እኔም ከማቀው ከዚህ በፊት ሐኪሙን ከነገረ ነገር አንጻር እንቅስቃሴ ማድረግ ማለት በጣም ብዙ መንቀሳቀስ አይመከርም። ለትንሽ ጊዜ ለትንሽ ወራት ነው ግን። አዎ ኖ እኔ እኮ የጠየቅኩሽ ሚከብደው ላንቺ ሚከብድሽ በዚህ ሰዓት ምንድነው? ነው ከአሁን እኔ ቮሚት እንደሚከብድሽ ነገርኳቸው። አንቺ ምን ይከብድሻል ለራስሽ? አሁን ግን ምን ማለት ነው? በጣም ይጨንቀኛል ቮሚት ሳደርግ ሌላስ ምንም ሳትበሉ አለ አይደለ ገና ሸቷችሁ ቮሚት የሚያደርግ ውሃ የጠጣችሁት ይወጣል። እና ምን ያበሳጫል ግን ምንም ማረግ አይችልም። ብስጭት ነው። ላይ የሆነ የሆነ ጊዜ የሆነ የሆነ ሰዓት ልታለቅ ፍም ይችላል። የሆነ ቀን አልቀሻለሁ እንጂ ቁጭላ አልቀሳለች። እግዚአብሔር ነው የምሬ እኮ ነው። ቮሚት አርጓት ዳሽን ቤት ጋር ሆነ ታለቅስላችኋለች ምን ሆነ? ሻርዘና ከፋኛለች ማለት ነውና፣ በቃ ምን ልበላችሁ። አንድ ቀን ግን ልቅረጥና ላሳያቸው የምትወኘውን ነገር ማለት ነው። ቻለም የምር አለቀሰች ሪል እንባ ምናምን ነገር ማለት ነው። ዳፋር ወዲ ስታለቅስ ደግሞ ደበረኝ። እንድታለቅስ ስለማልፈልግ ነው እንግዲህ፣ ፋሚሊዎቼ እኔ ደስተኛ እንድትሆኝ ነው የምፈልግ። ትንሽ ጊዜ ነው ቻላ አድርገሻት እናልፋታለን ነው የሚባለው። እናልፋታለን እናልፋታለን እናልፋታለን። እኔ ደሞ ደረቅ ብስኩት አልበላም እንጂ እኔ ኬክ ነው። እሺ ማማ አንቺ የምትበያው ከዚህ በኋላ ለየት ያለ ነው። እኔ ከዚህ በኋላ ፋሚሊዎቼ ወይን እንዳይመስላችሁ፣ እሺ። ወይን አይፈቀድም በዚህ ሰዓት ለሩታዬ ማለት ነው። ስለዚህ እኔም ከብዙ ነገር እሺ፣ ሪ ይሄ የምጠጣው አይፈቀድልኝም። ነውኮ ያምራል፣ ያምራላ እንደዚህ ፎቶ ብንነሳ። ይደገም ይደገም። አንቻ ጥቂት ኮካ አይፈቀድም። እንደ ፋሚሊዎች የማይፈቀዱ ነገሮች ነገሩኝ። እሺ፣ አይፈቀድም። ኮካ ብዙም ብዙም አይፈቀድም። ያው ጋስ ያለው ነገር ምናምን ምናምን ማይፈቀድ አሁን ለምሳሌ ሎሚ አይፈቀድም ይባላል። ኦኬ ሌላ አናናስ አይፈቀድም ይባላል። እንደ ቢባላልማ ከተባለ ሁሉንም ነገር ምግብ። አይ ማኪም ግን አይልም እኮ ግን ሰው ምንድን ነው የሚባለው በተለምዶ አይበላም የሚባሉ ምግቦች አሉ። እኔ ግን እበላለሁ፣ ችግር የለውም ስለዚህ እኔ ግን እናቶቻችን እንደዚህ መርጠው በልተው ነው እንዴ እኛን የወለዱን? ነው ያመረልኩ ነው እግዚአብሔር ነው። ግን ንገሩኝ፣ እውነት እንዴ ይሄንን መብላት አይቻልም ይሄ ይቻላል ተባዩ ተብለው በእርግጠኝነት መርጠው በልተው አይደለም እኛ የወለዱን። ስለዚህ ከዚህ በኋላ መምረጥ የለብሽም ባይነኝ፣ እንደኔ ማለት ነው። ኧረ እኔ በጣም ብዙ ነገር ተብያለሁ። ለምሳሌ አሁን ማር እንዳትበይ ምናምን፣ ለአንዳንድ ሰዎች ተናግሬ ማለት ነው፣ የሚያውቁ ትልልቅ ሰዎች ተናግሬ ማር እንዳት ቤተ ብዬ ተከለከሉ። ከዛ ሐኪም ስጠይቅ ትንሽ ትንሽ መብላት ችግር አያመጣም ተባልኩ ማለት ነው። ከዛ አናናስ መጥፎ ነው ተባልኩኝ። እንግዲህ እንደየንትኑ ይለያያል፣ እንደየሰው አመለካከት። ወይንም ደግሞ እኔ ደግሞ እንደሰማሁት ከሆነ እንደየሰው እርግዝናም ይለያያል። ምንም ቦሚት ሳያረግ የሚወልድ ሰውም እንዳለ ሰምቻለሁኝ። ያሰውን ታድሏል በጣም እና ደግሞ ዘጠኝ ወር ሙሉ ቦሚት እያረገው የሚወልድም አለ ይባላል። ስለዚህ እንደየሰው ይለያያል። አመጋገብም ልክ እንደ ሰው ይለያያል። ግን ሩታዬ ሌላ በድጋሚ መጠየቅ መፈለገው ጥያቄ አለኝ። እሱ ምንድነው እናትነት ገና እስኪ ካሁኑ ምን ምን አይነት ስሜት አለው? ይህንን ማወቅ ፈልጋለሁ። እኔ አሁን እ ልጅ ገና ስላላየሁኝ ማለት ነው አላውቀውም። እሷ ግን ቢያንስ ሆዷ ላይ ስለያዘችው ታውቃለች ብዬ ነው። እሺ አሁን እኔ እስቲ አፌም ሞልቼ እናትነት ማለት ብዬ ላወራ ትላለህ? እሺ ግን ያው ከዚህ በፊት እናቶች ሲወልዱ ምናምን እንደ ቀልድ የምናያቸው ነገሮች አሉ እና በትንሹ ቢሆን እኔ አሁን ሙሉ ለሙሉ እናትነትን አይቼዋለሁ ብዬ ማለት አልችልም። እኔ አፌ ሞልቼ እንደዛ መናገር አልችልም። ግን ደግሞ አለ አይደለም፣ በትንሹ ቢሆን ስሜቱን ምናምን መረዳት ትችላላችሁ። የምታሳልፉት ነገር አለ። የመጀመሪያዎቹ ወራቶች እጅግ በጣም ከባድ ናቸው እና ማለት ዘጠኙን ወር ሙሉ እንደዛ ቮሚት እያደረጋቸው ወልደው አሳድገው ምናምን በጣም ነው ማደንቀውነት እግዚአብሔርን፣ እኔ እንጃ። ክብር ለእናቶቻችን። እናቴ በጣም ወድሻለሁ። በዚህ አጋጣሚ የሁሉ መከራና ስቃይ ተሽ ነው ለካ እኔንም ለዚህ ደረጃ ያደረሽኝ ለቁም ነገር የበቃሁት እና በዚህ አጋጣሚ አንቺንም አመሰግናለሁኝ። እና በቃ ማለት ለሁሉም እናቶች ክብር ይገባቸዋል። የምሬ ነው ብላችሁ ማለት በጣም ከባድ ነው። እኔ እንጃ ምግብ ሳይበላ የሚዋልበት ቀን አለ። እኔ ሳልበላ የምውልበት ቀን አለ። መጥፎ እንደሆነ አውቃለሁኝ፣ ግን ገና ሸቶኝ ውሃ ጠጥቼ ቮቢት ካረገኝ ምግቡን ስበላ እንዴት ነው የሚሆነው በሚል በቃ ስቅቅ ብዬ ስለምል ስለማስብ ምግብ ሳልበላ አንዳንድ ቀን እውላለሁ። ግን አያውቅም፣ መብላት አለብሽ። እሺ፣ ለማንኛውም ኪሎ ቀነሳለች። እሺ፣ ባለፈው ኪሎ ቀነሳለች። ምግብ አበይም ወይ ተብላለች። ስለዚህ ምግብሽም በደንብ መብላት አለብሽ። እንግዲህ እናትነትን በእንደዚህ መልኩ ሩታዬ ገልጸዋለች። እንግዲህ እስኪ አባትነትን እንግለጠው እ ምን ነው ምን አንተ ልጅ ስትወልድ፣ ግን ማለቴ ስወልደው ከዚህ በላይ ብዙ ነገር እንዳናወራ ገና ሳልወልድ እንዲህ ከሆንኩኝ ልጅ በልጅነት የሚባለውን ነገር ልናየው ነው። ፈጣሪ ካለ እኔ በ30 ዓመቴ የሰባት አመት ልጅ ይኖረኛል እግዚአብሔር ፍቃዱ ከሆነ ማለት ነው። ደስ አይልም? ግን በጣም ደስ ይላል። ደስ ይላል፣ የሆነ ስሜቱ ደስ ይላል፣ የሆነ ስሜቱ ግን ያስደነግጣል። የሆነ ሰዓት ልቤ ይመታል ምናምን ድንግጥ እላለሁ። የምር የሆነ ኃላፊነት ሊጫንብኝ እንደሆነ ስለሚሰማኝ ማለት ነው። የሆነ የሚያስደነግጥ ስሜት አለው የራሱ ማለት ነው። ይህን ስሜት ማን እንደሚረዳኝ ባላቅም እግዚአብሔርን፣ አባት ስትሆኑ ደግሞ በተለይ ወይንም ወንድ ልጅ ስትሆኑ ይቅርታ አድርጉልኝ፣ ወንድ ልጅ ስትሆኑ በቃ ኃላፊነት የሚባለው ነገር ይከብደናል እና አሁን ትልቅ ኃላፊነት እንዳለብኝ እንደተጣለብኝ ይሰማኛል። ለዛ እንግዲህ ድንግጥ ድንግጥ እላለሁ ይፈራለሁ ምናምን ግን ደግሞ እኔ እኮ አለው አንቺ አለሽ። አዎ አንቺ ማለሽ እኔም አለው እኮ። ግን ያው እንደ ወንድ ልጅ ይመስለኛል እንደ አብዛኛው ወንድ ልጅ የሆነ ኃላፊነት ሊሰማን ሲል ምን ደነግጠው ነገር አለና ለዛ ነው የምደነግጠው። አዳዲስ ነገሮች እየታዩብኝ ነው። ግን ዝም ብሎ ደስ ደስ ይለኛል። ደስ ደስ ያለኝ ነው። ደስ ደስ ያለኝ እና በቃ ፋሚሊቴ ደስ እያለኝ ነው ይሄ ሰሞን፣ ከምላችሁ በላይ ይህ ደስታ እንግዲህ ለረጅም ያደርግልን። እንግዲህ ሌሎቻችሁም ለዚህ ክብር እግዚአብሔር ያብቃችሁ። ይህ ስጦታ ለሁላችሁም ለሁላችሁም ይድረሳችሁ። ላለው ለሁላችሁም የምሬን ነው። ይህ ምርቃቴ ነው። ልክኛ እንደተደሰት ነው እናንተም ደስተኛ ሁኑልን። ልጅ ፈልጋችሁ ደግሞ እስከ ዛሬ ምናልባት የቆየባችሁ ካላችሁ እግዚአብሔር በልጅ ይባርካችሁ። የእኛን እድል ለናንተም እየስጣችሁ ቅድም እያለኝ ይህ ስጦታ ስለሆነ ማለት ነው፣ ካምላክ የሚሰጥ ስጦታ ነውና ለሁላችሁም ያድላችሁ ማለት ፈልጋለሁ። ይህ ስጦታ እንግዲህ ሩታዬ እሺ ጠጭ እየጠጣች ችግር የለውም። ከዚህ መልስ እንግዲህ እርስታዬ ዛሬ ቀንሽ ሙሉ ከኔ ጋር ነው የሚሆነው። ምንድን ነው አሁን እዚህ እንዳሳለፍ ነው። የሆነ ቦታ ደግሞ እወስድሻለሁ፣ ወጣ እንላለን። ዛሬ ቀንሽ ውብ አድርገን እንውላለን ማለት ነው። ለኛ በደስታችን አሻንጉሊት ከወደድሻት ምንም ችግር የለም። ሌላ እንዲገዛው አደርግልሻለች እና እሷን መውሰድ ትችላለሽ። ወደሻት ከሆነ ታምራለች። አዎ ፒንክ መሆኗን የወደድሻት በእርግጠኝነት። ስለዚህ እንግዲህ ፋሚሊዎቼ ይህ ቆይታ አሪፍ እንደሆነ አልጠራጠርም። እንግዲህ ካሜራ ማናችን ልብላ አልብላ ላንሳ አላንሳም እያለ ነው፣ እና ከካሜራ ጀርባ አንድ ሁለት ሶስት ሰዎች ያሉ እያዩን ነው። እንግዲህ ሁላችንም ተካበር ማለት ነው እንበላለን። ደስ ይልሻል። እና መጠየቅ የምትፈልጊው ነገር ካለሽ ሩታዬ መጠየቅ ትችያለሽ። ጥያቄ ካለሽ ማለት ነው። ከአሁኑ ይህ ቀን እድል ነው። እችን ያገኘሻትን እድል ተጠቅመሽ መጠየቅ የምትፈልጊውን ጥያቄ ጠይቂ። እኔ ጥያቄዎችን ጨርሻሉ። ለሩታዬ ያለኝን ማለት ነው ጥያቄ ጠይቅክ። ልጅክ ወንድ ቢሆን ይሻላል ሴት እንዴት? እኔ ጥያቄ ነው። አዎ እኔ የምሬን ስነግራችሁ ችግር የለብኝም፣ እግዚአብሔር ወንድም ሴትም ሁለቱንም እወዳለሁ። ብቻ ልጅ ነው ግን ወንድም ሴትም ለአንቺ እሺ መልሽ ቶሎ የጠየቅሽኝ እንታ ያቀ ላንቺ መልሽ። እኔ ችግር የለብኝም እውነት ሴት ልጅ ወዳለሁ፣ ግን ስለዚህ ግልጽ እንተናገር። ግን ደግሞ እግዚአብሔር እኔን ችግር የለብኝም እንደ ሴት ልጅ ስለወደድኩኝ ወንድ ቢሰጠኝ ለምን ሰጠህ ይለለ ነው። እንደዛ እኮ አይደለም። የሆነ እንደ ሰውኛ ፍላጎት የሚባል ነገር አለ አይደለ? ሴት ልጅ ወዳለሁ አላፍ ሴት ለማንኛውም ፋሚሊዎች ኦልሬዲ ግልጽ ሆኖላችኋል ብዬ አስባለሁ ማብራራት አይጠበቅብኝም አሁን ለማለት የፈለገችውን ነገር። ስለዚህ ግልጽ ከሆነላችሁ በቂ ነው። እንግዲህ ፈጣሪ የፈቀደው ይሁን። ከዚህ በኋላ እንግዲህ ክትትል ይኖራል። በየወሩ ወደ ሐኪም ቤት ስንሄዱ ምናምን ቪዲዮ እየቀረጽን ለእናንተ የምንለቅላችሁ ነው የሚሆነው። የቀጠሮ ጊዜ ሲደርስ ምናምን እንግዲህ በዚህ ሁለት ቀን ልሄድ ነው

ልሄድ ነው። ትሄጃለሽ ከኔ ጋር። ግን እኮ አሁን ጉዞ አይፈቀድልኝም እኮ ለዛ ብዬ ነው። አንቺ የማትሄጂው ማለት ነው። ስለዚህ እንዴ፣ ሩታ ደህና ነሽ? ልታለቅሽ ነው? እ እመጣለሁ። አይፈቀድማ ጉዞ አይፈቀድልሽም። ብዙም አልቆየም። ፋሚሊዎቼ እስከምመጣ ድረስ እንግዲህ ሩታዬ ተንከባከቧት። ቪዲዮ ቀርጻ ትለቅላችኋለች። እንዴ ሩታ አልፈለግም። አትሄድም እኮ የሚሄድበት ምክንያት ካወራዎች ችግር የለውም ሂድ ስለምትይኝ፣ በኋላ የማወራሽ ይሆናል ማለት ነው። ለማንኛውም ፋሚሊዎቻችን፣ ዛሬ ይህ የነበረን ቆይታ በጣም ደስ ይል ነበረ። ሁላችሁንም ከልብ እናመሰግናለን። ይህንም ቪዲዮ እስከ መጨረሻው ስላያችሁት አብራችሁን ስለነበራችሁ እንወዳችኋለን። ሩታ እየሰጡ እኔ ወዳችኋለሁ ግን እሱ ሊሄድብኝ ነው። ግን ደግሞ ወዳችኋለሁ። አመሰግናቸው እኔም በጣም ወዳቸዋለሁ ፋሚሊዎቼ ኑሩልን ክበሩልን ለምሰጡን አስተያየት ሁሉ ከልብ ነው የምናመሰግነው። እኛም ከእናንተ በሕይወታችን ላይ ያስተምራሉ የምንላቸውን ነገሮች እናንተን ያስደስታሉ የምንላቸውን ነገሮች ከዚህ በኋላ ወደ እናንተ እየለቀቅን የምናመጣላችሁ ይሆናል ማለት ነው ፋሚሊዎች። የዴይ ቱ ዴይ ላይፋችንን ሁሌም እያቀረብንላችሁ ነው፣ ወደፊትም እናቀርብላችኋለን። ምናልባት ከኛ ሕይወት ጥሩ ጥሩን ነገር መውሰድ መጥፎ የሆነውን ወይንም ትክክል ያልሆነውን ነገር ደግሞ እየጣላችሁ ማለፍ ትችላላችሁ። አንዳንድ ጊዜ ለእኛ ይጠቅማል ብለን የምናስተላልፈው መልእክት ለሰዎች መጥፎ ነው ሊታይ ይችላል። ስለዚህ ሁሉንም ነገር አሴፕት አድርጉን አንልም፣ ግን ደግሞ የምታምኑበትን ነገር ከኛ ትምህርት ነው የምትሉትን ነገር መውሰድ ትችላላችሁ። አይ አደለም የምትሉትን ነገር ደግሞ እያስቀራችሁ አብረን ወደፊት የምንቀጥል ይሆናል ማለት ነው። አይመስልሽም ሩታይ? ትክክል ነኝ? አዎ ሌላው ደግሞ ምንም ከናንተ የምጠቀመው ነገር የለም የምትሉ ሰዎች ካላችሁ ደግሞ ሙሉ ቪዲዮን ሙሉ ቪዲዮ ሲመጣ ስክሮል ማድረግ ወይንም ማሳለፍ ይቻላል ከምትጨናነቁ ማለት ነው። አይ የምሬ ነው። አንዳንድ ሰዎች ምን ብለው ሲጽፉ ያለው መሰላችሁ? ችርስ ሳንፈልጋቸው ለሚመጡብን ብለው የሚጽፉ ሰዎች አሉ። እና እንደዚህ አይነት ኮሜንቶች ብዙ አያለው። አይ የምሬ ነው። እና እነዚህ ሰዎች ያስቁኛል። ኮሜንቱን ሳየው በጣም ነው የምስቀው። ለምን እንደምስቅ ታውቃላችሁ? ቪዲዮውን አይተውት ምን ብሏቸው ገብተዋቸው ሐሳቡን ተረተው ምናምን ምናምን ኮሜንት ላይ ገብተውም እንደገና ጽፈው ነው የሚወጡት። ስለዚህ እነዚህ ሰዎች ለኛ ታይም ሰጥተው እያዩን ነው ማለት ነው። ስለዚህ ሳንፈልጋቸው ለሚመጡብን ማለት አይችሉም። ሳንፈልጋቸው አሁን ለምሳሌ እኔ የሆነ ቪዲዮ ሳልፈልገው ከመጣብኝ ወዲያው ነው ስከሩ ነው ማድረግ፣ አላየውም። ወዲያው ኮሜንት ጽፌ ምን ብዬ ሁሉ ታይም አብሬው ካሳለፍኩኝ በኋላ ይሄን አይነት ኮሜንት ብጽፍ ራሳችሁ ላይ ሙድ አተያዙ። አንዳንድ ሰዎች ለምን ሳፈልጉት ከሆነ እስክሮል አድርጉት። እሺ አይታችሁ ስትጠግቡን አትጻፉ። እሺ ለማንኛውም ከልብ አመሰግናለሁ። ግን እናንተንም ወዳችኋለሁ፣ ለምትጽፉ እያያችሁንም ለምትጽፉ እናንተንም እንወዳችኋለን። ፈዋበሉ አትጨናነቁ። የሆነ ሰዓት ቅብርር በሉ ብላለች ሩታዬ፣ ቅብርር በሉ እያያችሁም ደግሞ አትናደዱ። ምኞትን አይከለከልም እና መመኘት ትችላላችሁ። ስለዚህ ለማንኛውም ብዙ ማውራት አልፈለግም። ከዚህ በኋላ እንግዲህ አሪፍ አሪፍ ቪዲዮዎች ወደ እናንተ የምንለቅላችሁ ይሆናል ማለት ነው። በቅርቡ የተለያዩ ሰርፕራይዞች አሉ እግዚአብሔር ካለ ለሩታዬ እኔ ሰርፕራይዝ ይነገራል አለ ለፋሚሊዎች አይነገርም። እኔ ማን እስከማቆረረስ አይነገርም። ስለዚህ ፋሚሊዎቻችን እንወዳቸዋለን። እኛ እዚሁ ነው ዛሬ ውለን ወደ ማታ የሆነ ቦታ እንሄዳለን ማለት ነው። እዚሁ ነው ታይማችን የምናሳልፈው። ቪዲዮ ለቀረጽላችሁ ብዬ ስላሰብኩ ነው ይሄንን ቪዲዮ ወደ እናንተ ያመጣሁት ማለት ነው። ከልብ እናመሰግናለን። ባይ አንድም ሰው እንዳይቀር ገብዣለ። ቤቴ ሌላ አዲስ ምዕራፍ ሊይዝ ነው። ሕይወቴ ይኸው ዕድሜ ለሷ በፍቅሯ ምርጎኔ